አንተን ለመውደድ የበል ሆነ እውነተኛ ምን አስቀምጠ ዋለኝ እንደ በሽተኛ ሰው ይማርሽ ብሎ ደፍሮ ባይጠይቀኝ። አውጎተለመመ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ቤተሰብ እንደምን አላችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ አልሐምዱሊላ። ሰላም ሰላም፣ ክርስቲያኑ ወገኖች እንዴት ናችሁ? ለዚህ ለቤት አዲስ ቆሙ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁን ማለት ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። እሱም እንግዲህ ኢሳም እና ፈኪ ተገናኝተው ነበረ። እስኪ ማን ነው እንደ እኔ ፈኪ ያሳዘነችው ማለት ነው። እጅግ በጣም ነው ያሳዘነችኝ ወላሂ እንደዛ ቀር በስበስበስበስ ስትል በቃ። ፍቅር እንደ ፍቅር እኮ አንዳንድ ጊዜ ነገሩ ማፍቀር ጸጋ ነው። ማፍቀር ጸጋ ነው፣ ትልቅነት ነው። በራሳችሁ ውስጥ እውነተኝነትን ታውቁበታላችሁ። እከሌ ወደደኝ ነው እንጂ የምትሉት ብቻ ኢሳ ማነጋገሩ ሁሉ ዛሬ እንትን አላለኝም። በእርግጥ ያው እሱ እኔ አሁን የሁሉንም ስሜት እየተረዳው አይደለም ብሏል፣ ቢሆንም ግን ሽማግሌ ላኪና አግቢኝ አላለም። አረ ተው፣ ኢሳም ተው፣ ተው፣ ተው፣ ተው! ግድ የለህም ተረዳት፣ አረ ተረዳት። እንዴት አድርገን እንንገርህ ኢሳም ማለት ነው? ተረዳት። ልጅቷን እኔ ማግባት የምፈልገው መኖር የምፈልገው ኢክራም ጋር ብቻ ነው። ኢክራም ደግሞ ነገሮች ካልተስተካከሉ ልቤ ለሌላ ሰው ክፍት አይደለም። ማለት እንግዲህ ብዙ ነገር አስተባብላለች። አንቺ የራስሽ የሚወድሽን ሰው ፈልጊ ብሏል። ብዙ ነገር አስተባብላለች። እሷ ብዙ ነገር ያኔ ለመናገር ሞክራለች። ግን እንግዲህ ኢሳም ደግሞ ሊቀበላት ፈቃደኛ አይደለም። ማፍቀር ጸጋ ነው። እውነተኝነት አለው። ፈኪ አይዞሽ፣ አንገትሽን አትድፊ፣ ያልፋል የማያልፍ የለም። ስለዚህ አብሽሪ ፈኪ ማለት ነው፣ ተስፋ እንዳትቆርጭ ግን ኢሳ ማነጋገሩ በቃ እኔ ብዙም አላስደሰተኝም ማለት ነው። ምክንያቱም በዚህ ስነ ስርዓት ሊያናግራት እና እንትን ሌላት ይገባ ነበር እና እየቀለደ ነው ሁሉን ነገር የጨረሰው እና እኔ ፈኪ ስትከፋ በጣም ነው በላይ እየከፋኝ ማለት ነው። ኮሜንታተሮች ደግሞ ምን ሆናችሁ ነው? ተረጋጉ። እንዲ ምን ሆናችሁ ነው? ማፍቀር በሷ ተጀመረ? እንዲ እንዲ ኮሜንታተሮች ግን ማረጋጋት ያስፈልጋችኋል እናንተ ምን ሆናችሁ ነው? ግዴታ መረጋጋት አለባችሁ። እንዲህ ሁሉ ስድብ ምን አመጣው? ፈኪ በቃ ተዋት በራሱ ዓለም ነው እየኖረች አለችው። ያን አተረፈ። ፈኪ ተስፋ እንዳት ቆርጪ፣ አብሽሪ፣ አይዞሽ። ነገ ምን እንደሚመጣ አይታወቅም። እንግዲህ እሳምም ምንም በኢክራም ትንሽ ስላዘነ ነው። አሁን እሱም ብሏል ሰውን እየተረዱ አይደለም እንደ ራሴ ስሜት ብቻ ነው እየሆንኩ ያለሁት ብሏል እና አብሽሪ ኮሚታተሮች ግን እጃችሁን አንሱ ማለት ነው። ከፈኪ ላይ ምን ሆናችሁ ነው እናንተ? ወይ የዚህን ያህል ስድ በዛም እየሄዳችሁ እየተሳደባችኋል። ደስ ያለኝ ኢሳም እንግዲህ አላህ ይጨምርልህ። ሰላም ልትለው ስትል ሰላም አላት ማለት ነው። አላህ ይጨምርልህ። ንክኪ ለማድረግ ከሀጅ ነብይ ሴት ጋር እንግዲህ ይብለጥ እንዲትበረታታ ያደርጋል እንጂ ግን ፍቅሯን ግን እንደዚህ ማጣጣል የለብህም ነበር ማለት ነው። ፈኪ እንግዲህ እኔ በእውነት ነው እምላችሁ ፈኪን ጥሩ ፈኪን እወዳታለሁ ጥሩ ነገር እንዲገጥማት እንትን እንላታለሁኝ ያው አለ አይደል። ግን ስታዝን ደግሞ አላስቻለኝም ያኔ በእውነት የሆነ በቃም ብስቁልቁል አለች ያኔ። እንደው ያሳዘነችኝ ወላሂ ያሳዘነችኝ ከእውነቴ ነው ያሳዘነችኝ ፈኪ አብሽሬ ኢሳም ና ኤክሮ እንግዲህ ያስማማችሁ ለፈኪም እንግዲህ የልቦና ያድርግላል።